ሊዱና አዴይ ወደ ቤታቸው ተመልሰዋል። ለአረብ ከመሸጥ እንግዲህ ተርፈዋል ማለት ነው። እንግዲህ ናኦል ለጓደኛው ሲል ጓደኛው እንግዲህ ተይዛበት እንግዲህ አዴይንና ሊዱን ሰጥቶ ጓደኛው ሊያመጣ አነበር እሱ ትብሎ እንግዲህ ጓደኛው ደግሞ ወደ የማይቀረው ጉዞ ጉዞዋን ቀጥላለች ሲሉት እንግዲህ ሀዘን ላይ ወርቋል ማለት ነው እንግዲህ ሊዱን እና አደይን ደግሞ ወደ ቤታቸው መልሷቸዋል ማለት ነው። እንግዲህ አደይ እና ሊዱ ደግሞ የሱን ችግር ተረድተው ምንም እንግዲህ መጥፎ ስራ ቢሆን ስራውን ለመካካስና ለመደባበቅ ብለው እንግዲህ ከዴቭና ከባርጎት እያዳኑት ይገኛሉ ማለት ነው። እንግዲህ ፍቅርም ደግሞ ያው መረጃዋ ስለጠፋባት ወይም መረጃዋ ከእጇ ስለሌለ ወደነ ባርኮት ጋር ሆና ለምንድን ነው የምትደባበቁት? ቤዛ ምንድሁ ደግሞ ለምንድን ነው የምትደባበቁት እያለች ከነ አዴ ጋር እየተጣላች ነው። አዴ እንግዲህ ዛሬ ጀግና ሆና ቤዛ እንዲህና የምትጣፍጥ ጥፊ ላስ አርጋታለች ማለት ነው። እንዲህ ነው አዴ ቤት አስቴ ሰሺ ላስ አረገቻት ላስ ስታርጋል አንደው ጠቅስዋ ስታብር ማለት ነው። አሰላሙ አለይኩም ወረምት ላይ በረካተ ድን የተከበራችሁ ቤተሰቦች እንድትናችሁ ከነገ ሰላም አልሃምዱሊላህ ና በየነችበት ሰላማችሁ ይብዛ እያልኩ እንግዲህ ሰራተኛው አደይ ድራማ እንደቀጠለ ነው ማለት ነው። እንግዲህ አደይና አደይ በቀደም ሊዱን እናምጣት ብሎ ሸውዶ ነበር ከሊዱ ጋዴ ወስዳት ናኦል ማለት ነው እዛ በወሰደባት ሰዓት እንግዲህ ለአረብ እንደሚሸጡ ነበር የሰማቸው አደይ ማለት ነው ምስኪን ከዚያ በኋላ ልብሳቸውን ቀይሩ ዝግጁ ሁኑ ወደ አረቡ ትጓዙ ነው ጉዞ ወደ አረብ እንግዲህ ብሏቸው ሽር ሽር አድርጓቸው ነበር ናኦል ማለት ነው እንግዲህ ነገር ግን ስልክ በሚደውል ሰዓት ብሌን ጓደኛው እንግዲህ ተይዛበት በአረቡ እሷን አስለቅቆ ሌዱንና አደይ እንዲሰጥ ነበር። ነገር ግን የሰማው ጥሩ ዜና አልነበረም ማለት ነው እንግዲህ የውህነታቸው አድኗቸዋል ሌዱና አደይ እንግዲህ የናኦል ጓደኛ እንደሞተች ና በአንተን ስልክ ሲደውል እንደሞተች ነበር የነገረው ና እንግዲህ አደይ እና ልዱ ወደ ቤት መልሷቸዋል ማለት ነው። ባርኮትና ደቭም ደግሞ በጣም እየተጨነቁ በጣም እየተጨነቁ ሳለ ቁጭ ብለው እንግዲህ እየተገዙ ነው። ለደቭ ከፖስ ጣቢያ ስልክ እየተደወለላቸው ማለት ነው። እንግዲህ ሊዲያ በጣም እግሯን አማት ነበር። ከዚያ በኋላ እንግዲህ መሄድ አልችልም፣ መንገድ ላይ መሄድ አልችልም ብላቸው አዴና ናኦል እየአዘሩ ነበር ሲመጡ የነበሩ። ከዚያ ሆነ መንገድ ላይ ቆመው እንዳለ ሌዱ ፖሊሶች ሲመጡ አይታቸው፣ ከዚያ በኋላ አምልጠው ነበር። እየሮጡ እየመጡት ወደ ቤት ማን ነው። ከዚያ ቤት ተመጡ በኋላ እንግዲህ ናኦልን ያው ለመምታት አስቦ ነበር ደፍ። ነገር ግን ሌዱና አዴ ለሱ ወግ ነው እየተከላከሉለት ነበር ማለት ነው እየተከላከሉለት በነበሩ ሰዓት በጣም ነበር ባርኮትም የተቆጣው። ዴቭም እና ፍቅርም እራሱ ለምንድነው እንደዚህ የምታደረጉት? እያለች ፍቅርም ያው መረጃ ስለሌላት ያው የሚያወጣት አሁን ከነ ባርኮትና ዴቭ መሆን ስለነበረባት እያለች ነበር እንዲያላወቀች ማለት ነው። ውስጡ አንድ ውስጡ አድርጋ የሴራው ጥንሳሽ እሷ መሆኗን እንግዲህ ረስታ ጥሩ ሰው መስላ እያማሰለች ነበር ነገር ማለት ነው። ከዚያ በኋላ እንግዲህ ዴቭ ሀዘንተኛ ሀዘን ላይ ነው፣ ከቻላችሁ ትንሽ ይቀመጥ ዝግ እያለች እየወገነች ነበር አዴና አዴንም አዴልም እንዴት እንደዝም አንቺ እንደዚህ ከመጥፎት ከሚሰራ ሰው ጋር ተወገን ሆንሽ ወይ እንዴት ነው እያለ ባርኮትም እየተቆጣን ነበር። ምንም ቢሆን ምንም አልሰማም ወጣ ብሎ እንግዲህ ዴቭ አስወጣው ማለት ነው። ነገር ግን ያው ሀዘን ላይ እንደሆነ እያስረዱን ነበር እንግዲህ ቤዛ እየተቆጣች ነበር። ምክንያቱም እሱ አስፈራራት ስለነበረ ሁሉም ስለምታቅ ያንን መረጃ ደግሞ ለእነ ናኦል ለእነ ናኦልን መረጃ ደግሞ ሌዱ እንደሞተች የቀረጻችሁትን እያሰማችሁ ለባርኮት እና ደብ ስለሆነ ባርኮት ደግሞ እኛ ምንም ብትላን ሰማህም ሰምተናል ሌዱ እንደሞተች የተቀረጸውን ድምፅ ሰምተናል ከቤዛ ሲለው አው አድርጊያለሁ፣ ነገ ግን ቤዛ ላስፈራራት ነበር ለዛ ያደረኩት እያለ ቢልም ምንም መፍትሄ አልተገኘም። አስወጡም ማለት ነው። ቤዛ እንግዲህ በጣም ተናደደች ማለት ነው። መረጃ እንደኛ ስለወጣኝ እና ናኦል ስለማይለቃት እና ናኦል ግዴታ መየስ ስላለበት ባርኮት እና ዴቭን አሳመነቻቸው አዴ ማለት ነው። ሊዱም እንደዛው ከዚያ በኋላ እንግዲህ ኩሽና አይዳ ቤዛ አንቺ ምን አስነክቶች ነው ወይም ስንት ብር ከፍሎች ነው? ስንት ብር ከፍሎች እንደዚህ ያሳምንሻቸው እንደዚህ ተከላከልሽለት? ብላ እንዲሁም ደግሞ ገላሽን ሸጠሽ ለሰጠሽ ብር እያለች አስጸያፊ ቃል ስትናገራት እንግዲህ አደይ ነሽ ማለት ነው የለምለም ጓደኛ ሆነ እንዲህ ተለምለም ጋ እንግዲህ በጥፊ ላሰቻት መሆኑ ነው። በጣም ያስደሰጠችኛው እንደዚህ ክብሯን ስጠብቅ ላሰቻት ነው ነው አድጋ ስለዚህ ታጨቁ ባርኮ ሲመጣ ባርኮት ባርኮ ደሞ በምንድን ነው በጥፊ መታቸው? ስትለው ምን አንገሽ በጥፊ በጥፊ መቻታ ደስላት ፍቅረኛ ስለተናገርኩ ይቅርታ አለችው። ነገር ግን አፀያፊ ቃላት ክብሬ የሚነካ ስለተናገረች ነው ብላ ነገረችው ማለት ነው። አደይን ደግሞ ከቤዛ በላይ እያምና ታበርኩት ማለት ነው። ጥሩ ሰው ስሆነች አደይ መጥቃት አልተናገሯት እንደዚ አትልም እያለ ነበር ነው። እሷም ጥላ ሄደች ስራ ነገር። ቤዛ እንግዲህ ሀበደች። አንዴ ፍቅር ጋር ትሄዳለች፣ ፍቅር እንታለ አንዴ ደግሞ ሊዲያ ጋር ሄደች። ልዲያም ቢሆንም ደግሞ ምንም ነገር ለነግራት አልቻላትም። ፍቅርም ደግሞ ለዲያን እንዴት ሊያረገሽ ተናገሪ ብትላት አልነግሽም ምንም ነገር፣ አንቺም ግን አልለቀሽም። በዚህ ሁሉ ሁላችንም ዝብይ ያለን ሲል ሸጠሽና አለ አውቀለ ወይ፣ ዋጋሽ እናስከፍልሽ አለ አርቻ ማለት ነው። እመንኝ እኔ እንደዛ አባረኩ ናኦል ነው ስትላት፣ ስለ ናኦል አይደለም ስለ አንቺ ነው ዋውቃለሁ እያለቻት ነበር ማለት ነው። ፍቅር ለዲያን በጣም ፈርታታለች ማለት ነው። በጣም ፈጣታ አለ ተለያየ ለም ለምለም እንግዲህ ያለ እየጠፋ ጊዜ በጣም እየት ማደለ ነበር። በጣም ተጨንቃ ነበር ማለት ነው። እንዲሁም ልዲያ ስጠፋ እንዴት እንደተጨነከ አደይ ስጠፋ ግን እንደዚህ አልተጨነቀም። ያለች ከኤላ ጋር ተጣሉ ነበር። በስተመጨረሻ እንግዲህ ንጉስና ዳይመንድ ውጭ ላይ ሆነው እንግዲህ እነሱ የሚመጣውን የሚሄደውን ያው ማጣራት ነው ስራቸው ና እንግዲህ ወደ ቤቱ ሲሄድ አፍ ነው ይዘው ቤት አስገብተው እየደበደቡት ነበር ማለት ነው። እኔ ሐዘን ላይ ነኝ እኔ ምን ማለት ቤታቸው ተመልሰዋል ልጆቹ አትንኩ ይበላቸውም እንግዲህ እየመተው ነበር ማለት ነው። ያው ናኦል እንግዲህ ምንድነው እናዴን ያሳምናቸው እናቱ ኮላት በሽተኛ እንደሆነች እና እንዱም ደሞ ጓደኛውን ሰው ታገተች እናቱም ስለሞተችበት ያለውን ነገር እንዱም ደሞ ፍቅር ጋር እንደዚህ ያለ መረጃ ስላለው ፍቅርነት ይህ ነገር እንደምታሰራው የነገ ከዛ አደይ እንግዲህ ተነበርኩት ፊት አደይ ለፍቅር እያለቻ ነበር እንደማያቅሰዋት ታስመስሊ ሁሉን ነገር እንዳረግሽን ምን እንዳቀርሽልንም ሰምቻለሁኝ ብላ እየሳፈረቻት ነበር ፍቅርም ማለት ነው አደይ። ምክንያቱም ይሄ ናኦልም ዚ ስራ ያተገደለው ፍቅር መረጃ ስለያዘችበት ነው። መጀመሪያ ፍቅር ይሄ መረጃ ባትይዝበት ሁሉም ሴቶች እንደዚህ አደረግም። ሲጀመር የሸጠቻቸው ፍቅርናት እንጂ እሱ አይደለም። እሱም ደግሞ ከቪዲዮና ፎቶ እንድታጠፋለት ይህን ነገር ተገደደ። ነገር ግን የሸጠቻቸው መጀመሪያ ፍቅርናት የንትኑ ንሳሽ እንግዲህ ፍቅርና ማለት ነው። እንግዲህ ፓርኮትም ወደ ስራ ሲመለስ ቤዛ፣ እኔ እዚህ ቤት ሰዎች ሁሉ አልተስማሙኝም። አዴ እንዴትም ፍቅርም፣ ሬዲያም ሁሉም በቃ ጸባይ የላቸውም። ከእኔ ጸባይ ጋር አይሄድም። አቼ እሷ ጸባይ ጸጋ እኔ እያለች ነበር ና። አይ አደይም ጥሩ ሰው ደብም ጥሩ ሰው ይናል ነው እንደዚህ ስለመግበር ያላቸው ናቸው። ፍቅር ደግሞ ታውቃታለች ተረጃት ምናምን እያላት ነበር ና። በስተ መጨረሻም እንግዲህ ባርኮት ለዴቭ እንግዲህ ሁሉንም አደራ ሰጥቻለሁኝ ብሎ አደራውን ራስ ድብም ተረክቦ እንግዲህ ወደ ስራው ሄደ ማለት ነው። እመጣለሁኝ ብሎ ቤዛን ተላቀቃት ማለት ነው። ከዚያ በኋላ እንግዲህ ሲቪል መቀመጥ በጣም ሚደብር ፀባያቸው የተለየ ነው፣ እኔ ፀባይ ጋር የሚሄድ አይደለም እያለች እየቀወጠች ነበር ቤዛ ማለት ነው። ወይ ግድ ደግሞ ተመልካች በጣም ጠልቷታለን። ከዚያ በኋላ እንግዲህ ለምለምና የለም ደውሎ ከደግ ጋር ለምለም በጣም ደስ ቦት አሁን ለምለም ስመጣ ሁሉንም እንግዲህ ተጫውባቸዋል። ጀግና ለምለም ሆነ በጣም ጀግና ልጅ ናት። ፍቅር የፍቅር ይሄ ነገር የፍቅር ተነሳስ እንደሆነች በፊትም አካለች ፍቅር እንደተነሳሰችው አሁን የፍቅር ሴራ ይህን ይታወቅባታል፣ ወላ አይታወቅባትም። እንግዲህ እንትና ናኦልም እየደበደቡት ነው ያስወጡታል ማለት ነው። ሲደበድቡት ደግሞ ፍቅር የፍቅርን ሴራ ማጋለጥ አይቀርም። ፍቅር ይሄን ነገር ከተሰማባት እና ደግሞ ከታወቀ ትታሰራለች ተብሏል፣ ማለት ነው። ባለፈው ባርኮትና ደብ ተስማምተዋል ማለት ነው። ይሄ ነገር ተቀራ ይጇ ስራ ካለበት እንደምትታሰር ቃል ተገባብተዋል፣ ደብ እና ባርኮት ማለት ነው። ናኦል ደግሞ ሲያስለፈልፉት ይሄን መናገሩ ምን ሆኖ ስራ እንደገባ መናገሩ ግዴታው ነው። ቀጣይ እንጠብቃለን። ድሬሰዎች ሰበስ